የተማት ጅ ቱርኪ ህይወት ፈተና ናት። አንዳንዴ ቸኩላችሁ የምታደርጉት ነገር እንዴት እንደሆነ ያስተምራችኋል። ይሄ ነገር እሺ፣ እንደዛ ነው ሀይ አቴጅ ቅዱስ ሀይሚን ትሄጃለሽ፣ አቴጅም ብሎ ለምን በጸባይ እየጠየቀ ይመስላችኋል? የራሳቸውን አመለካከት ተረጋጋማርኛ ነው፣ አማሮ እውነት ቅዱስን የምታፈቅረው የምትወደው ቢሆን በብሩኬ ፊት ቆማ የምታወራው ና ቆማ የምታገኝ ይመስላቸዋል። ያስፈራራትን አልገባኝ፣ አይገባም። አንተ አስፈራራ አስፈራራ ምን የምታውቀው ነገር ለመናገር ቅዱስም ባለበት ቦታ ትክክል ነው። ብሩክም በሀይሜ ጋ በነበረው ነገር ትክክል ነው። በስነ ስርዓት ቢያወራው በስነ ስርዓት ቢያወራው ሀይሚን ሊሰጣት ነው ወይ የሚል ሰው አይጠፋም። የሚሰጠው የእሷ ፍላጎቷን ለማዳመጥ የመጣው ሁና የመጣኸው ያለው ነገር እኔ ብዙ ታግሻለሁ፣ አንተ መታገስ አለብህ ምንድን ነው ለማለት ነው። ሰብህ የጋሽዬ አደራ እብሩክ ላይ እንዳለ ነው። ምን ተሰማችሁ? አደራ አለብኝ ሲል ብሩክ፣ አለሽ ፍላጎት እንጂ ታላለሆኒ አለሽ አለ አይ ብዬ ፍላጎት አለሽ ወይ ሲላስ ቅዱስ አልፈልግም ማለት ትችል ነበር፣ ብሩክ ጋር ፍላጎት ባይኖራት። ከእንበላይ ገገማኝ ከፈለግኩ እገባለሁ። በመጀመሪያ በጸባይ አውርቶት ከዛ በኋላ ተቀየረበት። በጉልበት ከወሰድካት እናያለን ነገር

ቡራው እሳቱ ከስንቱ ትጣላለህ። ሀይሚ የምትፈልገውን ነገር አድርግ፣ አለቀ። ከዚህ በኋላ ላይክ ለሌላ ነገርም ነበር የመጡት ሀይሚቻዬ በግርግር በዚህ ወር ውስጥ ሁለት ስጦታ አገኘች። ይህን ስጦታ ግን ብሩክ የከፍቶ ታይታችሁታል ስቶሪ ላይ እዚህ ጋ ለምን እንደፈቀደላት ታውቃላችሁ? ሀይሚን እሱ ጋር ያለው ነገር ክሊር ስላልሆነ ቅር ስላላት የእሷን ደስታ ላለማበላሸት። ጋ ልጆቻችን እኮ በክወና አንደኛ ሆነዋል። በቃ እዚህ ጋር ስደርስ እንዴት እንዳለቀስኩኝ አጠይቁኝ። የምሬ ነው ቤተሰቦች፣ በቃ ቅዱስም ሄደ፣ በቃ ከህይወታቸው ወጣ፣ ጥጥጥ ብሎ ወጣ። አይ ይህ እንደው ህይወት እንዲህ እኮ ነው። ቤተሰብ ሰላም ጤና ይስጥልን። መሀል ገብቼ ሰላም ስላልኳችሁ ይቅርታ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ የጭረቃ ፋሚሊ እንዳያችሁት ነው። ዛሬ ሀይሚ ባደረገችው ነገር እንደማትሳደቡ ተስፋ አለኝ። ምክንያቱም ግልጽና ግልጽ ነው። ምክንያቱም ቅዱስ ጋር ህይወት ጀምሬያለሁ ብላለች። ቅዱስ የሚያወራው ነገር ትክክል ነው። ብሩክ የሚያወራው ትክክል ነው ግን በጣም ስለምትወድዷቸው ብሩኬን በእርግጠኝነት ዛሬ ትፎቶ ስታላችሁ ለምን እኔ የኔ ፍቅረኛ ናት ብሎ ለምን አላስቀራትም ምናምን ልትሉ ስችላላችሁ። መያዝ አለበት ልትሉ ስችላላችሁ። ያንን መጀመሪያ ላይ ያለውን ቪዲዮ በደንብ አዳምጡት በደንብ ማለት ነው። ወስነሻ አሉ እንግዲህ ቤቷ ድረስ ሄደህ ማግኘት አለብህ ብለን በብዙ ነገር አውርተን ተሳክቶልናል። በዚህ አጋጣሚ እናመሰግናለን። ብሩክ አሁንም ቢሆን እስከመጨረሻ ድረስ የሀይሚ ፍላጎት ከጎኗ ሆነህ ምን እንደሆነ ፍላጎቷን ማወቅ መቻል ግድ ይልሃል ማለት ነው። ሊንዳ ጋ ያለውንም ነገር ማስረዳት ካለብህ ጊዜ መውሰድ የለብህም። ነገ ወይም ደግሞ ይሆን ብቻ ሰንበዲ እሷን አምጥተህ ማስረዳት ያለብህን ነገር አስረዳ። እሷ በእንደዚህ አይነት ስሜት ውስጥ ተውጣ በእንደዚህ አይነት ቅሬታ ውስጥ ሆና እሷ ከምትፈልገዋለሁ ከምትለው ሰው ማስቀረት ስለሌለበት ነው ብሩክ የፈቀደላት እንጂ፣ ስላልፈለጋት ወይም ደግሞ በጉልበት ማስቀረት አቅቶት እንዳይመስላችሁ። ቤተሰብ እዚህ ጋር እንድትረዱ ፈልገው ለምን ለቀቃት ማለታችሁ አይቀርም ዛሬ ለምን ብዙ ጊዜ ማለት ሰውን በጉልበት አይደለም በአምኖበት ወደ ህይወታችሁ ሲመጣ ነው ደስ የሚለው። እና እሷ እዛ ያለችበትን ህይወት እንደማትወደው ጥንቅቅ አድርጎ ያውቃል፣ እንደማትፈልገው ያውቃል። ብሮ ማለት ነው ሰው እንደገና ደግሞ እንትና ቅዱስም ትክክል ነው። ምክንያቱም ይች ልጅ እዚህ ጋ ያለው ህይወቷ ተበላሽቶባታል። ስትመጣ ወደ ቅዱስ ህይወት ስትመጣ አፈቅራለሁ ብላ ነው የመጣችው። አፈቅራለሁ ሳይሆን በቃ ያው ስሜት እንዳላት ህይወት እንደጀመረች አድርጋ ነው ለብሩክ ስትል የነበረው። ግን ቅዱስ በዚህ አጋጣሚ ያው ብየ ኦዲየንስ ትዛዝ ነው በትዛዝ ነው የመጣው ቅዱስ እዚህ ጋር እንድታስታውሱ እንፈልገው አሁንም ሌላ ስሜት እንዳይሰማችሁ ታርቀዋል እያላቸው በጣም ብዙዎቻቸው ደስ ብሏቸዋል፣ እንደታረቁ ታርቀዋል። ግን ነገር ግን ውስጣቸው ያለው ነገር በደንብ እንደበፊቱ በፊቱ መሆን አንችልም፣ በቃ ልባቸው የሁለቱም ተዘበራርቋል። የሃይሜን የተዘበራረቀው ባይዘወይ ለምን ብሩኬ ያው ሊ እንዳለምን እንዳመጣት እያስረዳ ስለሆነ በብሩክ በኩል ምንም አይነት ነገር የለም። አገኘው ያለበት ምክንያት ደግሞ በፊት ብሩኬን ሃይሚ አንተ ጉረኛ የምትወደድ ይመስልሃል ወይ ከአንተ በላይ ሰው የሌለ ይመስልሃል ምናምን እንደዛ ስላለችው ያችን ነገር እንዴት ምን ያክል ብጠላይ ነው ለኔ ምንም ቦታ የላትም ማለት ነው ብሎ አስቦ ስለነበረ ብሩኬ ያችን ሁለት ቀን፣ አምጥቶ በዛች ሁለት ቀን ውስጥ እሱን እንደምትወደውና እንደማትወደው፣ እንደምትፈልገው፣ እንደማትፈልገው ከአንገት በላይ እንደሰደበችው በዛች ሁለት ቀን ቪዲዮ የልደቷ ቀን ቁጭ ብሎ አዝኖ አንጸባርቆ አይቶ አልፏል እሱ። እሱ እንደዚያ ያደረገበት ምክንያት ይች ምክንያት ነች። ማለት እንዴት ብጠላይ ነው እንደዛ ያለችው የሚለው ነገር ወንድ ልጅ ታውቃላችሁ፣ በጣም ነገር ይይዛል ወንድ ልጅ አይምሰላችሁ። እና ያችን ነገር እንዴት ነው ምን ያክል ብበድላት ነው እሷ እንደዚ ያደረገችው ብሎ እሱ በውስጡ ይዞ ሊንዳን አመጣ። ሊንዳን ሲያመጣ ግን ሀይሚ ሌላ ሰው ናት፣ እሱ ጋር ስሜት እንዳላት እሱ እንደምትወደው ጥንቅቅ አድርጎ አውቋል። አሁንም ቢሆን ከቅዱስ ጋር ያለችው ነገር ምንም እንደሆነ ያውቃል እሱ ግን ያለውን ነገር በደንብ አምናበት እንደ በፊቱ እንድትሆንለት እየጣረ ነው እንጂ ያለው ሳይፈልጋት ወይም ሌላ ነገር ፈልጎ አይደለም። ዛሬ ቅዱስ ጋር ሂጂ ሲላት እንዴት እንዲህ ይላታል ብላችሁ፣ ያው እንደለመዳችሁት የብሩኬን ስጋ ስትበሉ ጥርታችሁ ማላመጥ ስለሚችልላችሁ አሁንም ልታላመጡ ትችላላችሁ። ግን እንደዚህ ነው ቢያንስ ይግባችሁ። የተወሰናችሁ ሰዎች እኔ ጋር ስለምትመጡ ለመሳደብ መስማታችሁ ስለማይቀር እንዲህ ቢሆን እንዲህ ይሆናል ብላችሁ እንድታስቡ ብዬ ነው ማስረዳችሁ ማለት ነው ቤተሰቦች ለሚሳደቡት ነው፣ ለማይገባቸው ቤተሰቦች። ለአንዳንድ በጣም ጥሩ አመለካከት ያላቸው ቤተሰቦች አላቸው። በጣም አድርጌ አመሰግናለሁ ስለምትረዱኝ የማወራውን ነገር። ነገር ግን ብሩኬ ዛሬ ሀይሚን እንደዛ እንድትሄድ ሊፈቅድ የቻለበት ምክንያቱ እሷ ጋር ያለው ነገር የልብስ ብራሷ እሱ ጋር በመጡት በሊንዳ በሊንዳ እንዲሁም ደግሞ በሌላም ነገር ያለችው ነገር ሌላ እንግዲህ ብዙ የራሳቸው ሚስጥር ይኖራቸዋል። ይሄ በሴት በምናምን በምናምን ነገር ሳይሆን ግዴታ ነገሮችን ከሴት ከማወዳደር የለባቸውም። ሜቢ አሁን ሀይሚ እንግዲህ የምትፈልገው ነገር እንደ ፍቅረኛ ብሩክ ወይ አፍሯት ወይ ጊዜው ገና ነው ብሎ ያልሰጣት ነገር ያላደረገላት ነገር ሊኖር ይችላል። ያንን ስላችሁ ገንዘብ ወይም ሌላ ነገር አለም እንዳንድ ፍቅረኛ ነው ወይም ደግሞ ይወደኛል፣ ያፈቅረኛል ብላችሁ ተስፋ የምሰጡበት ነገር የሆነ ነገር ሴት የምትጠብቀው ነገር ሊኖር ይችላል። ያንን ነገር ብሩክ አላደረገ ሊሆን ይችላል። ሜቢ አላቅም ምሳሌ ነው እምላችሁ። ምክንያቱም እሷ እኮ እንደዚህ ያለች እንደዚህ እንደዚህ ብላችሁ የእሱን ስጋ መብላታችሁ ስለማይቀር ነው፣ እንዲገባችሁ ብዬ ነው። እና ሜቢ ያንን ነገር ማግኘት ትፈልግ ይሆናል ሃይሚ ያው ሴት ልጅ ናት። እንደ ማንኛውም ሰው መሆን ያለበት ሊሆን ይችላል። ብሩኬ ደግሞ ያንን የሚያደርግበትን ጊዜ እየጠበቀ ይሆናል። እንደምታዩት ብሩኬ ነገራቶቹን እየቆዩ ነው የሚገቡት፣ በቃ እየቆዩ ማለት። ይሄ ነገር ደግሞ እንዴት ነው እሱ የኋላውን ወደፊቱ የኋላውን እንጂ የፊቱን አያይም ብያችኋለሁ። ብሩክ የፊቱን እንጂ የኋላውን አያይም። አንዳንዴ ያው እንዳመለካከታችሁ ነው እሱ። አሁን ይሄ ተፈጥሮ ተፈጥሮ ነው፣ በቃ እንደዚህ ቶሎ ብሎ የመባለን እንትን የለውም ቶሎ ብሎ ማለት አንደኛም ላይፍ ገና ለእሱ አዲስ ነው፣ ለሀይሚም አዲስ ነው። ያኔ ያው ቴክኖሎጂ የሰለጠነ ስለሆነ ቴክኖሎጂ ላይ ምናምን የሚታየው ነገር ነው። እነዛን ነገሮች ደግሞ እሱ ላይ ተገብራቸው ይችላል። ሜይ ቢ ከወንድሞቹ ከቤተሰቦቹ ያደረጉትን ነገር እንደዛ ላይ ያደርግ ይችላል። ሜይ ቢ ደግሞ ሀይሚ ያን ነገር ላትፈልገው ትችላለች። እሷ የምትፈልገው ነገር ላይናበቡ ይችላሉ። በነገራችን ላይ ማለት ነው ሰው ሀይሚ የምትፈልገውን ነገር ውስጧ አውጥታ ካልተናገረች፣ አውጥታ መናገር ደግሞ ሼም ከሆነባት፣ እሱም ደግሞ ያ ነገር የሚሆንበት ጊዜ በዚህ ጊዜ ነው ብሎ አስ እያሰበ ግን መሀል ላይ የሚተላለፉ ያለሁት ነገር ይኖራል። ይሄ ግልጽ ነው። በሚዋደዱ ሰዎች ላይ ያለ ነገር ነው በብዛት። ኦፕን ሆኖ ማውራት ከሌለ ይሄ ይከብዳል። እንዲህ ነገር ያለ ይመስለኛል ብሩክ ጋር። ምክንያቱም እኔ እናንተ እናውራ ከተባለ ስለ ሊንዳ ብቻ ሳይሆን ሌላ ብዙ የምናውራው ነገር አለ። ስላለች ብቻ ያው ሌላ ሴት አለ ማለታቸው አይቀርም እናንተ። ሴት ነው ሴት ነው ጭንቅላታቸው የሚጻፈው፣ ሌላ ነገር ስለማይጻፍ ማለት ነው። ብዙ ነገር አለ ሰው ልጅ ብዙ ብዙ ስለ ጸባዩም ሊሆን ይችላል ለእሷ ከሚሰጣት ፍቅርም ሊሆን ይችላል። የራሳቸው የሆነ ነገር ብቻ ይኖራቸዋል። የራሳቸው የሆነ ነገር ማለት ነው። ሰው እነዛን ነገር ክሪል ማድረግ ፈልጋ እንዲሁም ደግሞ በቃ በዙሪያዋ ቅዱስም ሕይወት አለኝ ብላ ገብታበት ስለነበረ እዛ ጋር የነበረው ሕይወቷ በምን አይነት መልኩ ማብቃት እንዳለበት ለተመልካች ማሳየት ስላለባት ነው። ምክንያቱም ኦልሬዲ ሕይወቴ ነው ብላ ያነሰው ያመጣችው ብሩክ ደግሞ ይቺ ልጅ ሲያመጣት ህይወቴ ነው እያለ ሳይሆን እሷ ፊት ነው ህይወት ያለው። ቪዲዮውን ትሰማዋለች፣ ታየዋለች። ለምን እንዳመጣኋት ትረዱኛላችሁ፣ ይገባችኋል ብሏል። እኛም ገብቶናል፣ ተረተነዋል፣ በተረዳ ነው ልክ ግን፣ እሱም መሆን ያለበት ሆኖለት ደስ ብሎታል። ግን ደስታው ደግሞ በማግስቱ ደፈረሰ። ያ የሆነበት ምክንያት ደግሞ ሁለቱም እልኸኞች ስለሆኑ ትግስት ትንሽ ሃይሚ ጋ ትግስት ቢኖር ኖሮ ያችን ቀን አልፋ ቢሆን ኖሮ ሰላም ይወርድ ነበረ። ግን እግዚአብሔር አልፈቀደም። ሁሉም ነገር እግዚአብሔር ስፈቀድ ነው። ነካ ያላለውን ነገር ሳያስነካ አይተውም እግዚአብሔርና። ይኸው ቅዱስ መጣ ማለት ነው። ቅዱስ ወደ ሃይሚ ህይወት ገባ። ሶ ይሄንን ቪዲዮ ትማሩበት አላችሁ። አንዳንድ ህይወታችሁ ሲበላሽ እማይሆን ነገር ውስጥ ጥልቅ ብለን እንገባና በኋላ እንፀጽታለን። አሁን ቅዱስን ሃይሚ እውነት አፍቅረው ቢሆን ኖሮ ቅዱስን ምንም አይነት ፍቅር አይኖራትም። በእርግጠኝነት ስለተናደድ ከጎኗ ስላለ ብቻ እንክብካቤ ስለሰጣት ስትናደዱ፣ በነገራችን ላይ ስትናደዱ የሚንከባከባችሁን ሰው አትረሱትም፣ ባታፈቅሩትም ተወዱታላችሁ። የምሬን ነው የምላችሁ። እዚህ ጋር በጣም የምትወዱ ሰው ልቦናችሁን ተጎርቶ ያ ሰው ለእናንተ የከፈለው መስዋዕትነት በጣም ትልቅ ዋጋ ነው የምሰጡት። ይሄ እንደ ራሴ እንደ ሴትነቴ የተፈተንኩበትም ነገር ያለፍኩበትም ነገር ስለሆነ ነው። ሀይሜ አሁን ይህን ልጅ ባታፈቅረውም እንኳን በጣም ትወደዋለች። መውደድና ማፍቀር ይለያያል። በሀይሜ አፍ ስለሰማችሁት ማለት ነው ሰው። ብሩኬ ግን በጣም ታፈቅረዋለች። ስለምታፈቅረው ግን ልቧ ተሰብሯል። እንበል ምሳሌ ነው እያልኳቸው ያለው ቤተሰብ ያንን ልጅ ልትርቀውም አትፈልግም፣ ይሄኛውን ብሩክንም ልታጣ አትፈልግም። ዛሬ ሆነ ያየውባት ነገር ማለት ነው። እና ይሄ ነገር በጣም ያስተምራል። ለአንዳንዶቻችን ሕይወታችን ሲመሰቃቀል ያልሆነ ሕይወት ውስጥ ገብተን ከዛ በኋላ በቃ ሁሉም ተበለሻሽቶ ይቀራል። እዚህኛው ጋ ያለውን ሳትወዱት ተገዳችሁ ትኖሩበታላችሁ። የሆነ ሰዓት ላይ ከት ያደርጋል። ያ የምትወዱትም ሰው በቃ ተስፋ ቆርጦ በቃ ወደ ሌላ ሕይወት ይሄዳል ደስ ባይለውም ማለት ነው። ልክ እንደ ብሩኬና እንደ ሃይሚ እንደ ቅዱስ አይነት እና ሶ የዛሬ ቪዲዮ በጣም በጣም በጣም አስተማሪ ነው። ነገር ግን ሃይሚ አልፈልግም ብላ ጥላ ስለሄደች፣ ብሩኬ ምርጫ ስለሰጣት ያው ማላመጣቸው ስለማይቀር ይችን ቪዲዮ ቀምም የላችኋለሁ እንደዚህ ስለሆነ ነው ብያችኋለሁ። ሜቢ ያው በቅርቡ ሰላም ይወርዳል ብዬ አስባለሁ። ሃይማኖትም ውስጧ የሻከረበት ነገር ነፃ ይወጣል ብዬ አስባለሁ እንጂ ያን ያክል ብሩኬን ስላላመነችው በዚህ ልክ ቆማ ትከራከረዋለች ብዬ አላስብም። ግን ልጁ የመጣው ህይወቴ ነው እስካለች ድረስ በምን አይነት መንገድ ህይወት እንደሚያልቅ እያስረዳችው ነው። ቅዱስም ደግሞ እሱን እንደማትፈልገው ቃል ገብታለት ነው ያገኛት። ሶ ድጋሚ ስታገኘው የተናገረው ነገር በጣም ትክክል ነው በጣም ትክክል ቅዱስ ማለት ነው። ከዛ በኋላ አብረን እንሂድ ስትለው ለምን ይህ ልጅ እውነት ቢያፈቅራት ከድሮ ፍቅረኛ ጋር እየተገናኘች ነው። የድሮ ፍቅረኛን ደግሞ መርሳት ማለት በጣም ይከብዳል። ስለዚህ ለቅዱስ ምንም ቫሊው እንደሌለ ነው አሁን እሱ አካሄዱ በጣም ትክክል ነው። ቅዱስ ቅዱስንም ልሰድቡት አትችሉ፣ ምክንያቱም ትክክለኛ ነገር ነው ያስተላለፉት። ዛሬ ማለት ነው ቤተሰቦች፣ እኔ በተረዳሁት ልክ እናንተ ደግሞ በገባችሁ ልክ የራሳችሁን አመለካከት ኮመንት ስር ማስቀመጥ ትችላላችሁ። ሌላው ሲቀጥል፣ ስጦታው ደግሞ ስቶሪ ላይ ብሩክ ሰዓት ሲፖስት ነበር ሜይ ቢ ሌላም ሊሆን ይችላል። አይዱ ነው አላቅም ግን አንድ አይነት ይመስለኛል። ሰው ለዛሬ ሸላችሁ መጣሁት። ቪዲዮ ይሄን ይመስላል። አሳባስቴቲንግ ወደዳችሁት፣ ላይክ ሰብስክራይብ፣ ሼር አድርጉ። ባይ። አመሰግናለሁ።